ላይክ ሸር ሰብስክራይብ በማድረግ ቤተሰብ የሆኑ ይህ የብንት ባህል የዩቲዩብ ቻናል ነው። እናመሰግናለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የሀገሬ ልጆች እንደምን አላችሁ? ሰላም ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት እንግዲህ ቆጮ ነው ማለት ነው። ቆጮ ይሄ ያው ተዘጋጅቶ አልቆለታል ማለት ነው። ታጥቦ ተጨምቆ ሁሉ ነገር ጨርሷል ማለት ነው። እና ይህንን ይመስላል ማለት ነው። ሀዋይቢ ከተዘጋጀ በኋላ ከዛ በኋላ ላይ ኮባ ምናምን እንደዚህ የሚዘጋጅበት ምንድነው ስሙ? የሚጠፈጠፍበት የራሱ የሆነ እንትን አለው ማለት ነው ነች ምንድነው ስማ? ልጅ ምንጣፍ ነገር አለችው? የራሱ ለራሱ ለቆጮ መጋገሪያ ብሎ የተዘጋጀ ማለት ነው። እና አይ ቆጮ እና ቡላ ምናምን አላውቅም ነበር ለመጀመሪያ ጊዜ ያየሁኝ ነው። እላችኋለሁ ለመጀመሪያ ጊዜ ሊቀመስኩት ማለት ነው። ማሻአላ ጣሙም ቆንጆ ነው፣ ግን ስራው ያደክማል ማለት ነው በጣም። ስራው ያደግማል ግን በጣም ቆንጆ ነው እላችኋለሁኝ። ያው ጉራጌና ስልጤ ይህንን አብዛኛው ስለምጠቀሙ ማሻላ ጎበዞች ናቸው ማለት ነው። ጥሩ ነው የሚያዘጋጁት። ይህ ዜጋ ደግሞ ተጋግሮ ሲጨርስ እንደዚህ ከለሮ ይቀይራል ማለት ነው። ወደ እንትን ወደ ቡኒ ነው ምናምን ነገር ሄዷል። መጀመሪያ ላይ ነጭ ነበረ ማለት ነው። ነስገደ ልክ እንዳዚህ ነው እንደምታዩት ማለት ነው። ነጭ ነው በጣም ያምራል። ግን እየበሰለ እየበሰለ ከሄደ በኋላ ወደ መጥቆሮ ትንሽ ወደ ጠቆር ይላል ማለት ነው። እና ለማያውቀው ሰው ያ ከወጣ በኋላ እንደ ጣዕሙ እንዴት ነው ምናምን ነገር ልል ይችላል ማለት ነው። ግን የቀመስኩት ማሻ አላ እና ዩቲ ያምራል። ግን የምር ግን ስራው በጣም ነው የሚከብደው። በጣም ልክም ምን አይሉት ማጠቡ ምን መጭመቁ ምናምን ያደክማል። ይወጣል አሲጀመርም ቦታው ላይ ራሱ ሲዘጋጅ በጣም የሚያደክም ይመስለኛል ባላቀው ራሱ ማለት ነው እና ይህን ምን ይመስላላችሁ ይቆጭ ቆጮ ቂጣ ነው። ዞሮ የሚባለው ደግሞ ጥንካሬው ሲቆረጥ ምናምን ልጅ ስታዩት አሁን በቃ የሚበላ ምናምን ነገር አይመስልም፣ ግን በጣም እንትን አለው አሪፍ ጣዕም አለው ማለት ነው የሚገርም። እና ደግሞ ለሴት በጣም አሪፍ ነው ምናምን እያሉኝ ማለት ነው። ይሄ እነሱ በጉራጌና ስልጤ ላይ በቃ ሴቶች አብዛኛውን ጊዜ የሚሰሩትም የሚሆነው ያው የምንመገቡት እና ለጤና በጣም ጥሩ ነው። ቡላውም እንደዚሁ ማለት ነው፣ ይሄኛው ቆጮውም እንደዚሁ ማለት ነው። እና እኛ ደግሞ ያው ወደ እኛ አካባቢ ስለማይታወቅ ጥቅሙ ምን ይሁን ምን ይሁን ያው አንታቀሙ ማለት ነው። እና ማሻላ አሪፍ ነው ላችኋለሁኝ። ሀባይቢ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ